ዮሐንስ ራእይ ምዕራፍ 10 ቁጥር 8 ከሰማይም የሰማሁት ድምፅ እንደገና ሲናገረኝና ሂድና በባህርና በምድር ላይ ከሚቆመው መልአክ በእጁ ያለችውን የተከፈተችውን መጽሐፍ ውሰድ ሲል ሰማው። ጥሩ ነው፣ መጽሐፍ የሚለውን ያዙልኝ። ከዛ ምን ይላል? ወደ መልአኩም ሄጄ ታናሺቱን መጽሐፍ ስጠኝ አልኩት። አንድ ብርቱ መልአክ ነው፣ የኢየሱስ ክርስቶስ ምሳሌ ነው። እሱ አንድ እግሩን ባህር ላይ፣ አንድ እግሩን ምድር ላይ አድርጎ፣ በአሕዛብና በአይሁድ ላይ አድርጎ መጽሐፍ ይዞ ቆሟል። ከታች ከመሬት እስከ ሰማይ የሚደርስ መልአክ ነው፣ ግዙፍ መልአክ ነው፣ የክርስቶስ አንቲታይፕ ነው። እና መጽሐፉን ስጠኝ አልኩት። ወደ መልአኩም ሄጄ ታናሽቱን መጽሐፍ ስጠኝ አልኩት። እርሱም ውሰድና ላሳት ውሰድና አርጋት፣ ነው ነው ምን በላት በላት ኤርሚያስ እንዲህ አለ፣ አቤቱ ቃል ተገኝቷል፣ እኔም በልቼዋለሁ። አቤቱ ቃል ለልቤ ሐሴት እና ደስታ ሰጠኝ። ማለት ለኤርሚያስ ደስታ ሰጠው። ዞር ሲል ግን አይኑ ሁሉ ተቀይሯል፣ ማለት አስተሳሰብ ሁሉ ተቀይሯል። በዙሪያው ባለው ማህበረሰብ ላይና በማህበረሰቡ በሚፈጸመው በነገስታቱ በሚፈጸመው በእግዚአብሔር ላይ በተነሳ አመፅ ላይ ኤርሚያስ ሆደ መራራ ሆነ። ቃሉ ይጣንፍጣል፣ ግን ውጤቱ መራራ መሆን ነው። እናም ተነስተ ብላት ስትበላት ምን ይሆናል? ሆድህንም መራራ ታደርገዋለች በአፍ ግን እንደ ማር ትጣፍጣለች አለኝ። ስትማር ስትበላ ስትሰማ ቃሉን እዚህ ጋር ምን ትላለች? እስቲ እዚህ ቤት ቃሉን ሲማር መሮት የበላ እየመረሩ እያለ የጎመዘዘ መንፈስ ካለብን እንደሱ የሚሆነው የእግዚአብሔር ቃል ምንድን ነች? መጽሐፍ ቅዱስ ምን ይላል? የእግዚአብሔር ቃል እሬት ነች ይላል? የእግዚአብሔር ቃል ከማርና ከወለላ ይልቅ ይጣፍጣል ይላል አይደል? እሺ ማር ሲልስ ፊቱ የሚጨማደዳል? እኛ ማል ማር ልሶ ሚል አለ ያለ ማለት በቃ፣ የሆነ ቦታ ሄደ፣ ፕሮግራሙ ተጀምሮ እስኪያልቅ ሰውየው የሚያስተምረው ከሚያሰኝ ከሆነ የእግዚአብሔር ቃል አይደለም። የእግዚአብሔርን ቃል ቀይሮት እሬት እያበላ የራሱ ቃል ነው። የእግዚአብሔር ቃል ሲገባ ምን ይላል? ይጣፍጣል። ዘና በለ እየዛ ሆ ይገርም ወይ እኔ ጌታ ሆ ያልክ ይገባልሃል። በዚህ ነው አንዳንድ ሰው ለምንድን እንደሆነ ጉባኤ ላይ አንዳንድ ሰዎች የሚስቁት። ምናም ሲል ማልቆጣው ይሳቅ ድሮ የሚጣፍጥ ነገር ሲልስ ማይስቅ የለም። ይሳቅ፣ ይግባ፣ ይብላው፣ ያስገባው። እኔ ውጤቷን አቃለሁ። እየሳቀ ይሰማል፣ እየጣመው ይበላል፣ ያስገባታል። እሰያል ያስገባታል። ሳያቀው በውጭ ባለው ባለው ዓለም ላይ እየተቀየረ ይመጣል። ሳያቀው በጓደኞቹ ላይ እየተቀየረ ይመጣል። ከዛ ውጨኛው ዓለም የክርስቶስ ጠላት እንደሆነና ለእርሱም ጠላቱ እንደሆነ እያሰበ ይመጣል። ከዚያስ ብቸኛ ደስታ የሚያገኝበት ቦታ ይሄ ቤት እንደሆነ ያውቃል። ብቸኛ ሰላም የሚሰማው እዚህ ብቻ እንደሆነ ያውቃል። ብቸኛ ዋስትና ያለው ክበብ ይሄኛው እንደሆነ እየተረዳ ይመጣል። ሲበላ ግን እንደዛ አልነበር። እየጣፈጠው ይገባል። እግዚአብሔር ቃል ማርና ከማር ወለላ ይልቅ ይጣፍጣል። ተጀምሮ እስኪያል ፊትን አኮሳጥሮ አጨማደው፣ እሱም ተጨማደው፣ አንተንም አጨማደው። እንደ ወደ እርሶ እንደ በቃ የኮነነ አንተም እዛው ነርቮች ሁሉ የሚያልቅ ሲሆን የእግዚአብሔር ቃል ነው ለማለት ይቸገራለሁ። እንደዛ ሲሆን የእግዚአብሔር ቃል የሚመስላቸው አሉ። በእግዚአብሔር ቃል ውስጥ ግን ማስረጃ የለኝም። ያውም በክርስቶስ የዳንን ጉባኤ ማለት ነው። ትበላት አለ ብላት፣ ወድን መራራት አድርጋለች። ጥሩ ነው። አሁን ያልኳችሁ ምንድነው? እግዚአብሔር በየዘመናቱ ለሆነ ነገር ሂድ፣ ተሰማራ፣ አገልግል በአካል ውስጥ እንደ ብልት ስራ ብሎ የሚጠቀምባቸው ሰዎች ሁሉ ልበጨካኝ ወደ መራራ ልበጽኑ የሆኑ ሰዎች ነው። ብላት መጽሐፉን አለው ስትበላት፣ ትጣፍጣሃለች። ከዛ በኋላ ግን ከገባች በኋላ ሆድህን ምን ታረገዋለች? መራራ ታረገዋለች። ቀጥሎ ምን ይላል? ቀጥሎ ቁጥር 10 ከመልአኩም እጅ ታናሽቱን መጽሐፎ ስጄ በአፌም እንደ ማር ጣፋጭ ሆነች፣ ከበላዋት በኋላም ሆዴ መራራ ሆነ። ዋው አፉ ላይ እንዴት ጣፈጠችው! እንደ ማር ጣፋጭ ሆነች። ደስ እያለው ወይ እንዴት ደስ ይላል እያለ አስገባ አስገባ፣ እና ሲጨርስ እይታ ሁሉ ተቀይሯል። በዙሪያው ያለውን አለም ኢየሱስ በሚያይበት አይን አየው። እያንዳንዱን ነገር በትክክለኛ መልኩ አወቀው። አስመሳዩን አለም፣ አስመሳዩን ሃይማኖተኛ አየው። ኢየሱስ በሚያዋይን አሁን ሆዱ መራራ ሆነ። ይህ ውጨኛው አለም የክርስቶስ ጠላት እንደሆነ አሁን በውስጥ ያለው የክርስቶስ ጠላት የሆነው ሃይማኖተኛው አለም ወይም ደግሞ ስመ ክርስትናው የክርስቶስ ተቃዋሚ እንደሆነ አይኑ ተከፍቶ ያያል። ሆዱ ይመራል። ከዛ ምን ሆነ መሰላችሁ? በኋላ ሆዴ መራራ ሆነ። ልክ ሆዱ መራራ ሲሆን፣ ልቡ ጨካኝ ሲሆን፣ ልቡ ጽኑ ሲሆን፣ ሆዱ መራራ ሲሆን ጌታ እንደዚህ አለው በብዙ ወገኖችና በአሕዛብም በቋንቋዎችም በነገስታትም ላይ እንደገና ትንቢት ትናገር ዘንድ ይገባሃል ተባለልኛል። ምኑ መራራ ከሆነ በኋላ ወዱ መራራ። መጀመሪያ ምኑን በላ? አቤት ቃሉን መጽሐፉን በላ። ሲበላ እንዴት ገባ? እንዴት በላው? እየጣፈጠው ዘና እያለ ደስ እያለው ውጤቱ ምን ሆነ? ሆዱን መራራ አረገው። ሆዱ መራራ ሲሆን ምን ተሰጠው? አገልግሎት፣ ስራ፣ የሆነ ድርሻ። አሁን ትንቢት ልትናገር ይገባሃል ተባለልኝ አለ። ከምን በኋላ ከሆዱ መምረሯ ልቡ ጽኑ ከሆነ በኋላ ልቡ ጨካኝ እንደሆነ ሲታወቅ አሁን ማገልገል ትችላለህ ተባለ። ዳዊት በመዝሙር መቶ አስራ ዘጠኝ ቁጥር 97 እንዴት ጨካኝ እንደሆነ ከዚህኛው ጋር አነጻጽሩት። አቤቱ ሕግህን እንደምን እጅጉ ወደድኩ። ሁልጊዜ ሙኩራብ ውስጥ በየቀዳሜው ሕጉ ይነበባል። የሙሴ መጽሐፍ አምስቱን መጽሐፍ ይነባል። ዳዊት ያንን ለመስማት ይሮጣል ወደየሙኩራቡ ወደ ቤተ መቅደስ። ሕግን እንደምን እጅግ ወደድኩ። ቀኑን ሁሉ እርሱ ምኔ ነው፣ ትዝታዬ ነው። ጠዋት ሄዷል ቤተ መቅደስ፣ ከሙሴ መጽሐፍ አንዱ ተከፍቶ ሲነበብ ሰምቷል። ቀኑን ሙሉ ዳዊት አይረሳም። ያ ያነበበው ቄስ ግን አንብቦ ረስቷል፣ ቤቱ ሄዷል። አሁን የዳዊትና የእነሱን ልዩነት ላሳያቸው። አንባቢው አነቦ ቤቱ ሄዷል። ዳዊት ግን መቅደሱ ውስጥ ተገኝቶ ከሙሴ መጽሐፍት አንዱ ሲነበብ ጠዋት የሰማ ሰውዬ፣ ቀኑን ሙሉ አገር የሚመራ ሰውዬ ያንን ነገር ያስባል። ጠዋት የተነበበው ይገርማል እኮ እስራኤል አምላክ ይገርማል እኮ የአባቶች አምላክ ይገርማል። ግርም እኮ ነው ጠዋት የሰማሁት ነገር ሚገርም ነው። ይሄም አለ በመጽሐፉ ተጽፏልካ ሚገርም ነው ይላል። ቀኑን ሁሉ ትርዝታይ ለዘላለም ለኔ ነውና ዛት ሚንስ ዳዊት የሚሰማው ለሰው ብሎ ሳይሆን ለማን ነው? ለራሱ። በቃ ውጤታማ አገልግሎት ለማገልገል ከፈለግ ለኔ ብለ ስማ። ለሰው ብላ አታንብ። ለሰው ብላ አታጥነ መጀመሪያ ራሴን መቀየር መጥቀም አለበት። ትእዛዝህ ይለዋል። ጠዋት ሄዶ ሰምቷል የሙሴ መጽሐፍ ሲነበቡ ትእዛዝህ ከጠላቶቼ ይልቅ አስተዋይ አደረገኝ። ጠዋት ስሰማነው አልኩት፣ በልቤ እያሰላሰልኩት ነው። ጠላቶቼ በሆነ መንገድ ይሄዳሉ፣ እኔ ግን ትእዛዝህን፣ ቃልህን ጠዋት ስሰማው እያለውና ከጠላቶቼ ይልቅ አስተዋይ አደረገኝ። ምስክርህ ወይንም ቃልህ ማለት ነው፣ ትዝታዬ ነውና ቀኑን ሙሉ ጠዋት በቃሉ ሲነበብ የነበረውን ምስክር እሰማ ነበረ እና ትዝታይ ነውና፣ ውጤት ካስተማሩኝ ሁሉ ይልቅ አስተዋልኩ። ከምኖች ይልቅ አስተማሩ አስተምሮ ካጠመቀኝ ወንጌላዊ አስተምሮ ካጠመቀኝ ፓስተር ይልቅ አስተዋልኩ እንደማለት። አንዳንድ ሰዎች ታውቃላቸው አይደል? የእግዚአብሔርን ቃል ይስቱና ስታርማቸው፣ አንተ እኔ እኮ ነኝ ያጠመኩ ይላል። አትሟገተኝ፣ በቃ አትከራከር፣ የመጽሐፍ ቅዱስ ጳውሎስ፣ ሮሜ አትበለኝ። ምልን ስማ እኔ እኮ ነኛ ጠማኩ ይላል። እንደሱ ማለት ግን ውጤቱ እንደዚህ ነው የሚሆነው፣ ካስተማሩኝ ሁሉ ይልቅ አስተዋልኩ፣ ትእዛዝህን ፈልግ ያለሁና ከሽማግሌዎች ይልቅ አስተዋልኩ፣ ቃልህን እጠብቅ ዘንድ ከክፉ መንገድ ሁሉ እግሬን ከለከልኩ። መሄድ የምፈልግበት ቦታ ነበረ፣ ግን ቃልህን ፍለጋ ምኩራን መጣው ማለት ነው። ቁጥር መቶ ሁለት አስተምረኸኛልና ከፍርድ አራኩም። ቃል ስሙ ገባ ሲገባ እንዴት እንደሆነ ቃል ለጉሮሮ ጣፋጭ ነው ከማርና ከወለላ ይልቅ ምን ሆነ ላፌ ጣፈጠኝ ምን ይጣፍጣችኋል እንዴ ግን ስትማሩ እዚህ ቃል ስሰው ምና ደስ ይላል ይጣፍጣል እ ቃል ለጉሮሮ ጣፋጭ ነው ከማርና ከወለላ ይልቅ ላፌ ጣፈጠኝ ከዛ ምን ሆነ ውጤት ከትእዛዝ የተነሳ አስተዋልኩ። ስለዚህ የሐሰትን መንገድ ምን አረኩ? ጠላው። አያችሁ፣ ቃሉ ሲገባ እየጣፈጠው ውጤቱ ምን ሆነ? ማናቸውንም የሐሰት መንገድ ሁሉ ምን አረኩኝ? ጠላው፣ አስጠላኝ። የሃይማኖት ፉገራ፣ የአገልጋዮች ፉገራ፣ የነቢያት ፉገራ፣ የቀሳውስ ፉገራ፣ በሃይማኖት ቤት የማየው መልክ አስጠላኝ። ማናቸውንም የሐሰት ነገር አገንስት መሆን ጀመርኩ። የሐሰትን መንገድ ጠላሁ አለ። ምን ማለት ነው? ይህን ያነሳውላችሁ እስካሁን ድረስ እግዚአብሔር በዘመናት በጊዜያት በሙሉ በአካሉ ብልት ሆነን እንድንሰራ፣ በህንፃው ሰራተኞች፣ በእርሻው ገበሬዎች ሆነን እንድንሰራ እግዚአብሔር ሲያሰማራ የሆነ ነገር በእግዚአብሔር መንግስቱ ጣል አድርገን ጠብ አድርገን ለማለፍ የሚጠቀምብን በአግባቡ የሚጠቀምብን አቤቱ ምን ጨካኝ ነው ልቤ ጨካኝ ነው። አቤቱ ልቤ ምንድን ነው? ጽኑ ነው ብለን ስንል ነው ማለት ነው። አሁን አንድ ታሪክ ልንገራችሁ ከመጽሐፍ ቅዱስ ውስጥ ማለት ነው። መጽሐፍ ቅዱስ ውስጥ ልቡ ጨካኝ ስለሆነ እግዚአብሔር ለአገልግሎት፣ ለትልቅ አገልግሎት፣ ለትልቅ መንፈሳዊ አገልግሎት የጠራውን ቤተሰብ ላሳያችሁ። እንደምታውቁት እስራኤል ከግብጽ ከወጣ ወይም ሲወጣ ስንት ቤተሰብ ነው ያለው? ስንት ነገር ነው አስራ ሁለት ነገር ነው ያለው። አስራ ሁለቱ ነገድ እኩል ወጡና በመንገድ እየተጓዙ እያለ ግን ከአስራ ሁለቱ ካህን የሆነው ማን ነው? አቤት ሌዊ ነው አለ። ስለ ሌዊ ልነግራቸው። ሌዊን ለክነት ምን አበቃ? ለሌዊ እግዚአብሔር በቀደመ እውቀቱ በሌዊ ላይ ምን አይቶ ነው? ክህነት ለሌዊ ነው ያለው። አንድ የተከሰተ ነገር ልንገራቸው። ሌዊ ከአስራ ሁለቱ ነገድ አንዱ ነው። ወደ እግዚአብሔር የሚቀርብ ኦሪምና ቱሚምን የሚይዝ ከአምላክ ድምጽ የሚሰማ ሰው እንዴት ሆነ? ለዊ ለዊ እንደዛ አይነት ሰው ነበረ። ለዊ ታሪኩ ይሄ ነበረ። ለዚህ የእግዚአብሔር ስራ አገልግሎት፣ ማንም ሰው የማይገባበት ቦታ እንዲገባ፣ ማንም የማይቀርብበት ቦታ እንዲቀርብ፣ ኦሪምና ቱሚም በእጁ በጁ የሚይዝ የእግዚአብሔርን አዎንና አይደለምን ነገር የሚሰማ ሰው እንዴት ሊሆን ቻለ? መጀመሪያ ወደዚህ የክነት አገልግሎት ከመጣቱ አራት መቶ ዓመታት በፊት ወደነበረ ታሪክ ሊውሰዳችሁ ሌዊ፣ ለዚህ የእግዚአብሔር ስራ ዛሬ ድረስ በስብከታችን መስበኪያ እንዲሆን ሌዋውያን ካህናቶች ሆኖ ሌዋውያን፣ ለሌዋዊው ካህን ካህኑ ውስጥ ገብቶ ሌዋዊ ገብቶ እያልን ይህን አስደናቂ መቅደስ አገልግሎት ይህን አስደናቂ ወደ እግዚአብሔር መቅረብ ስለ ሌዊ እንድንሰብክ ከመደረጉ በፊት ሌዊ ምን አይነት ሰው እንደነበረ ቀድመንን ለዊ ክህነት ከመቀበሉ፣ ምክንያቱም ሌዊ ክህነትን የተቀበለው እስራኤል ብዙ ህዝብ ሆነው ከ430 ዓመት ባርነት በኋላ ከግብፅ አገር ሲወጡ በረሃው ላይ ካህን አድርገ ሹመው ተባለ። ዘጻት 29 ላይ እና ካህን ተደርጎ ሌዊ ተሾመ። ግን ይሄ ከ430 ዓመት በኋላ ለክህነት የተሾመ ቤተ ሰብ ከ400 ዓመት በፊት ምን ነበር? አብርሃም ይስሐቅን ወለደ። ከ400 ዓመት በፊት ይስሐቅ ያዕቆብን ወለደ። ያዕቆብ ሌላ ስሙ እግዚአብሔር አወጣለት፣ እስራኤል አለ። እስራኤል ወይም ያዕቆብ 12 ወንዶች ልጆች ወለደ። 13ኛዋ ሴት ነችና ያው በዘር ሐረግ ውስጥ ወይም በዘር ቆጠራ ውስጥ አልተካተተችም፣ መካተት ስለሌለባት። አስራ ሁለት ወንዶች ልጆች ማለት የቤተሰብ ግንድ የሚሆኑቱ 12 ልጆች ወለደ። እነዚህ አስራ ሁለት ልጆች እነ ሮቤል እነ ስምዖን እነ ይሁዳ እነ ሌዊ እና ሌሎቹ የቀሩት ናቸው። ከነዚህ ውስጥ አሁን ከጠራሁላችሁ ሮቤል አለ፣ ይሁዳ አለ፣ ስምዖን ስምዖንና ሌዊ አሉ። ስምዖንና ሌዊ አሁን ያልኳችሁ ሌዊ ጥሩ ልጆች አይደሉም። መሰረቱ ሮቤልም ችግር ያለበት ነው። ነግሬያቸዋለሁ። አባቱ ሲወጣ የአባቱን ሴቶች የሚተኛ የአባቱ ምንጣፍ ያረከሰ ሰው ነው። ሮቤልም ቢሆን ጥሩ አይደለም። ከሁሉ በላይ ግን እነዚህ ሁለት አብረው የማይለያዩ ወንድማማቾች ስምዖንና ሌዊ የሚባሉ ቤት ውስጥ ሲፈለጉ የሚጠፉ የታለ ስምዖን? ከሌዊ ጋር ሄደዋል። ሌዊ የታድ ከስምዖን ጋር ወጣ ብሏል። እነዚህ ሁለት ልጆች በቤት ውስጥ ሌዊ የእስራኤል ልጅ ሌዊ ለዛ ከአራት መቶ ዓመት በኋላ ለሚመጣ ክህነት ካህን የሚሆን ግን ለዛ ክህነት የማይገባው ከአራት መቶ ዓመታት በፊት ገና እንደተወለደ ሌዊ በቤተሰብ ውስጥ እንዳደገ ጥሩ ልጅ አልነበረም። ጥሩ ታሪክ የለውም። በአጭሩ ምን ሆነ ዘፍጥረት 34 ላይ አንድ ታሪክ ታነባላችሁ። ገና እዛ ዘፍጥረት 34 በእና ያዕቆብ ቤት ውስጥ የሆነው ነገር ላሳጠረውና ታሪኩን ያዕቆብ ወይንም እስራኤል ከ12 ወንዶቹ ልጆች በተጨማሪ ሴት ልጅ ነበረችው። ዘፍጥረት ምዕራፍ 34 ላይ አባት ይርዳኝ። ዘፍጥረት 34 ላይ ዲና ትባላለች። ዲና የቤተሰቡ ሴት ልጅ ነች። እና እንደምታውቁት ያዕቆብ የአብርሃምን አምላክ የሚያመልክ ነው። ኤልሻዳይ የሆነውን የአብርሃምን አምላክ ኤሎሂምን የሚያመልክ ነው። ስለዚህ በቤተሰብ ውስጥ ቤተሰቡ ያደገው የአባቱን የአብርሃምና የይስሐቅን አምላክ በማምለክና በማስመለክ ያሳደጋቸው ቤት ውስጥ ትንሽ አሰር አድርጎ አፈን አድርጎ ነው ያሳደጋቸው። ምናልባት ጠዋት ጸሎት ነው፣ ማታ ጸሎት ነው። በማይሆን ሰዓት የአምላክን ስም ሲጠሩ ስሙ ክብር ይግባውና ዝም ብላችሁ ስሙን አትጥሩ እያለ ያሳደጋቸው። ሆኖ ጥሩ ቤተሰብ ነው በእስራኤል ቤት ውስጥ እንግዲህ በእሱ ዘመን እንኳን ያህው ያንልም ግን ያህዌ እንኳን ለማለት ዝም ብሎ ቤተሰቡ ያህዌ ብሎ አይጠራም። ያህዌ አምላክን ስም በከንቱ አትጥራው ስለሚል ያው በዓመት አንዴ ነው ምናምን በሰባተኛው ወር ላይ ያህዌ ወይንም በጀሆቫ እንደ ጀሆቫ ብሎ ይጠራል። የእግዚአብሔር አምላክን ስም በከንቱ አትጥራ የሚለው እግዚአብሔር ግዕዝ ነው። እስራኤላውያን ግዕዝ አያውቁም። በእነሱ ቋንቋ ጀሆቫ ነው የሚለው፣ ወይም ያህዌን ወይም ጀሆቫ የሚለውን ስም በከንቱ አትጥራ ይላል። ያው እኛ እዚህ ቦርሳ ይዞ የሚዞሩትን ሁሉ ጀሆቫ ነችች ሴትዮ ነው የምንለው። እሷ ጆቫ አይደለችም። የጆቫ ምስክር ነኝ ብላ ነው መከራ የምትበላው። ትክክለኛ የጆቫ ምስክሮች ጴንጤዎች ናቸው። ያህዌ በስጋ መጥቷል፣ ጄሆቫ በስጋ መጥቷል። እና ሐዋርያት ሥራ ምዕራፍ አንድ ላይ ወረድ ብሎ እንደዚህ አለ፣ ሂዱና በምድር ዳርቻ ሁሉም ምስክሮቼ ትሆናላችሁ። ያለው ማን ነው? ኢየሱስ ነው። ስለዚህ ኢየሱስ የአህዌ ጀሆቫ በስጋ መጥቷል። አምላካችን በስጋ መጥቷል። እሱ ምስክሮቼ ትሆናላችሁ ብሏል። የትክክለኛው ጀሆቫ ወይም ትክክለኛው የአህዌ ምስክሮች የኢየሱስ ምስክሮች ናቸው። ጀሆቫ በስጋ እንደመጣ የማያምኑ ሰዎች የትኛውን ጀሆቫ ነው የሚመሰክሩት? ይሁንና እንመለስና ዲና አንደኛው ልጅ ነች። በዛ ቤተሰብ ውስጥ በዛ ቤተሰብ ውስጥ ስትኖር ቤተሰቡ ትንሽ የአባታቸውን የአብርሃምና የይስሐቅን አምላክ በማምለክ በዲስፕሊን ትንሽ ስለተያዙ ትንሽ የመታፈን ነገር አለ። ታውቃለህ፣ አንዳንድ ቤት ደግሞ ምናልባትም መጽሐፍ ቅዱስ ውስጥ ልጆቻቸውን በአግባቡ ትንሽ ዲስፕሊን የጎደሉ ልጆች ካሏቸው ጥሩ ጥሩ ሰዎች መካከል አንዳንድ ጊዜ በእግዚአብሔር ነገር ላይ ትኩረት ሲሰጡ መንፈሳዊ ነገር ትኩረት ሲሰጡ በሌላ ነገር ልጆችን ቸል ብለው እንደሆነ አናውቅም፣ ትምህርት ስላልሰጡ እንደሆነ አናውቅም። አንዱ ያዕቆብ ነው። ሮቤል የሚባለው የመጀመሪያው ልጁ በስነ ምግባር ጉለት የታወቀ ነው። ሌላኛው ይሁዳ የሚባለው ልጁ ነው። እሱም ቢሆን ከልጆቹ ሚስት የወለደ ሰው ነው። ከልጆቹ ሚስት የወለደ ሰው ነው። እነዚህ ደግሞ ስሞንና ሌዊ ጩቤ ይዘው፣ ቢላ ይዘው ቀኑ ሙሉ የሚዞሩ ናቸው ሰው ላይ ለመሰካት ወደ ኋላ የማይሉ እንደዛ አይነት ነገር ናቸው። ብቻ ቤተሰቦቹ ትንሽ ትንሽ ገርገጭ ያለ ቤተሰብ ነው፣ ከዲሲፕሊን አንጻር። ሌላው ሰው ሳሙኤል ነው። ሳሙኤል የነቢያትን ልጆች ተራራ ላይ ሰብስቦ ያሰለጥናል። ልጆቹ ግን ቤተ መቅደስ ውስጥ የሚሰሩት ስራ ከመሰቡያው ላይ ለእግዚአብሔር የሚቀርበውን ስብ ቁጭ ብለው የሚበሉ ልጆች ነበሩት። እንደዚህ አይነት ጉደኛ ልጆች ነበሩት። ዳዊትም ቢሆን ችግር አለበት። ቤተሰብ ውስጥ ልጆቹ እርስ በርስ የተገዳደሉ ነው። ከቤት ትልቅ ሰው አይገኝ የተባለበት ሰው ነው። እንደዚህ ነበረ ብሉይ ኪዳን። አቤት ኢየሱስ ከስንቱ ገላገልከን! በትንሽ ነገር ዘር ማንዘር ነው የሚበላሸው፣ ያኔ እና እንደዛ አይነት ቤተሰብ ነው። ስለዚህ እቺ ልጅ ትንሽ እንግዲህ አልተነገራት መሰለኝ። ሁሌ የመጽሐፍ ቅዱስ ጥናት ነው፣ ሁሌ ጸሎት ነው። ስለ እስራኤል አምላክ ማለት ስለተገለጠለት እንዴት ከእስራኤል አምላክ ለእስራኤል ለአባትየው እንደተገለጠ ይነግራቸዋል። ለአባታቸው ለአያታቸው፣ ለማን ነው ለይስሐቅ፣ ለቀድመ አያታቸው ለአብርሃም እንዴት እንደተገለጠለት ይሄን እየተነገረ ነው የሚያደርጉት። ግን ሰውነችና ቅድመ ዝግጅት ያላታት ምስልን እንደው በመስኮት ወጣ እያለች የአገሩን ሴቶች ልጆች ታያለች ማን ዲና እድሜዋ ሲደርስ ጡቷ ጎጠጎጠ፣ ሰውነቷ ለየት አለ። ትንሽ እንደ ወጣ ወጣ ማለት አማራት። በመስኮት ስታይ የሀገሩ ሴቶች ልጆች በዚህ በኩል የሆነ ነገር አድርገው በዚህ በኩል አድርገው የሆነ ነገር አድርገው አንዷን ሶስት ሰዎች አጅቧት ሄዳሉ። ሁለቱ ከሆነ ሰው ጋር ወደዛ ታያለች። ምችጅ ቅራ አላት። የሆነ ነገር እንደቀረባት ተሰማት። ስለዚህ በመስኮት ማየቱ ብቻ በአጥር ቀዳዳ ማየቱ ብቻ አዋጭ አይደለም። አንድ ቀን ወጣች። የአገሩን ሴቶች ልጆች ልታይ ወጣች። ዘፍጥረት 34 ላይ መጽሐፉ ምን ይላል? ወጣ ስትል የአገሩ ሰው የአገሩ ተወላጅ ሴኬም የሚባል ሴቶችን በማባበል አንደኛ የሆነ ሰው ንግግሩ፣ አፉ ቅቤ የሆነ ሰው አገኛት ማለት ነው። እችን የእስራኤል ቆንጆ፣ እችን የተስፋ ቃል ዘር፣ ይህችን ዲና ማን አገኛት? አንድ ቆላፍ፣ አንድ ያልተገረዘ፣ አንድ ሸለፈታም በውጭ አገኛት ማለት መጽሐፍ እንደሚል ዘፍጥረት 34 ላይ የአገሩ አለቃ የኤውያዊ ሰው የኤሞር ልጅ ሴኬም አያት፣ ወሰዳትም፣ ከእርሷ ጋር ተኛ፣ አስነወራትም። ልቦናውን በያዕቆብ ልጅ በዲና ፍቅር ተነደፈ፣ ብላቴናይቱንም ወደዳት ይልና፣ ልቦዋንም ደስ በሚያሰኝ ነገር ተናገራት። ገምቱ ተናገራት በቃ በልብ ቅርጽ እየሰራ ጦር እያሾለከ በመሃሉ ከስር እየጻፈ ፍቅርን፣ ፍቅር አሉት። አሳንሰው ከድንጋይ ይከብዳል ለተሸከመው፣ ተሸከመው ሰው የኔማር ማር እንቅልፍ እምቢ አለኝ፣ ያላንቺ አልተኛ፣ ምናም አዝ ሞባይል ቢኖረውም እንደሚል ወዘተ ወዘተ። አደለ ምን ስቀው ልምዱ፣ እንግዲህ ሁሉም ጋለ እና ባጭሩ ምን ሆነ? ልቧንም ደስ በሚያሰይ ነገር ሰምታ አታቅም፣ እንዲህ አይነት ነገር። ለእንደዚህ አይነትም ነገር ከቤተሰብ የተሰጣት ቅድመ ዝግጅት የለ፣ በቃ በየቀኑ እና አባታችን፣ እስቲ ደግሞ ቀጥልልን ከባለፉ ይሉታል እና የሆላቸው ቅድመ አያታችሁ አብርሃም፣ እሱ አንድ ጊዜ መምሪያ አድባር ዛፍ በታች ቁጭ ብሎ ሳለ መሲሁ ከሁለት መላእክት ጋር በዛፉ በታች መጣ እሺ እና ሲመጣ አብርሃም ሮጦ ሄዶ እግሩ ስር ተደፍቶ አየው በአይኑ አየው በአይን ሰገደለት እና ቤት ገቡ ገብቶ ከዛ ሳራ ከጓሮ ሆና ቅድማያታችው እያዘጋጀች እሱ እዚህ ትወልዳለች ሲለው እሷ ጓሮ አትስቅም መሰላችሁ እና ሰማታ ሰማታ ምን አላት ያሉን በሚቀጥለው ምሽት እሳቱ ነዶ እስቲ አባታችን ከዛ በኋላ ምን ሆነ? ነው እንጂ ውጭ ሴኬ የሚባል አውሬ አለ እና ምላሱ ጩቤ ነው። አንቺ እስራኤላዊት ነሽ እና ከመጣም ዘመድ የሚመጣልሽ ከሩቅ ምስራቅ ነው። አባታችን አያታችው ይስሐቅ ሚስት ከመጣበት ከዛ ምድር ነው። ሽማግሌ ልኬ ማስመጣልሽ ባል እንጂ አንቺ የኪዳን ልጅ ነሽ፣ ከቤተሰብሽ ውጭ የሆነ አታገቢ ምናምን እያለ አልተነገራት። ስትወጣ ልጁ ተተ ያረገው በቃ ሲያወር ልቧ ጥፍት። እንዲህ አይነት አለ እንዲ ያለች እንዲህ አይነት ጨዋታ አለ እንዲህ አይነት ወሬ አለ ልቧ ቀለጥ ቀለጠ። ከዛ በኋላ ተኛ ታስነወራት መጨረሻ ነገር ነውና፣ እንግዲህ ነገር ሊጀመር ነው። ከዛ በኋላ ወደድኳት አለች ልጅ፣ ወደድኳት። እንደ ሌሎቹ የዛ ከተማ ነዋሪ ሴቶች አይደለችም። በቃ ራሷን የጠበቀች ልጅ ነች፣ ንጹህ ልጅ ነች። ወድጃታለው። በቃ እኔ እንደ በቃ ኑሮዬን ከእሷ ጋር ነዋል። እና ሽማግሌ ለአባቷ ተላክ ለእስራኤል ለያዕቆብ አባትየው መቼስ ምንም አይደለም፣ ደስ ይላል ጥሩ ነው። ይሄ ነገር ልጄ እንደዚህ ሆና ከምትቀር ቢያገባት ጥሩ ነው እያለ ሽማግሌዎቹን እየተቀበለ ልጆቹን ሰብስበዋል። ቤተሰብ ነው እና ሽማግሌዎቹ መጡ። ልጃችሁን ለልጃችሁ። ከዛ እነዚህ ሁለት ልጆች ሌዊና ስምዖን ጓሮ ሄደው አስልተው እህታችንን ደፍሮ እንዲህ ቤታችን ተደፍሮ፣ ይሄ ያልተገረዘ ቢያንስ እንኳን ቢገረዝ ምን አላ። ይሄ ሸለፈታም እንፈጃለናል የአባታችን አምላክ የአያታችን አምላክ ይረዳናል ምናምን እና ገብተን ምን እንበል መሰለ፣ እንገባና ችግር የለውም ልጃችሁ ልጃችንን ያገባል፣ ግን በእኛ ባህል በእኛ ሃይማኖት መሰረት አንድ ሰው የኛን ቤተሰብ የሚያገባው ከተገረዘ ነው። ስለዚህ የአገሩ ሰው ሁሉ ይገረዝ እንበል። የአገሩ ሰው ሁሉ ይገረዝ፣ ከዛ ከተገረዛችሁ የእኛን ሴቶች ልጆች ትወስዳላችሁ፣ እኛም የእናንተን ሴቶች ልጆች እናገባለን ብለን እንንገራቸው። ለፋዘር እንዳትነግሮ ተባብ ለአባታቸው ለያዕቆብ ሳይነግሩ ገቡ እና ልጆች፣ እናንተስ ምን ትላላችሁ ተባለ። እናንተ እንግዲህ ሽማግሌ ተልኳል፣ እኔ ፈቅጃለሁ፣ እናንተስ ምን ትላላችሁ ሁለቱ አይ፣ ጥሩ ነው፣ እኛም ደስ ብሎናል፣ ደስ ብሎናል። ግን ባህላችንን ደግሞ መከበር አለበት። እኛ አባታችን አምላክ እግዚአብሔር ስለ መገረዝ ነግሮናል እና እኛም እናንተን ሴቶች እንድናገባ እናንተም እኛን ቤተሰቦች እንድታገቡ ሁላችሁም መገረዝ አለባችሁና። ለአለቃው ለልጁ አባት የከተማው አለቃ ነው፣ ለሱ ነገሩት፣ ለከንቲባው ንገሩት ተባለ። ከዛ ሽማግሌዎቹ ሄዱና እንደዚህ ብለዋል። ምና ረ ቀላል አይደለ ዋናው ቤተሰብ መሆናችን ነው። ልጄ እንደሆነ ልጃቸውን ወደዋል። በጥሩ ነገር ያዕቆብን በጥሩ ልብ፣ ሰውየውም በጥሩ ልብ ጥሩ ሀሳብ ነበር። ከዛ በኋላ ሁሉም ምን ይሄ ቀላል ነው ብለው ባልጩ ታነሳ፣ ትልቁም ትንትኑ ወንዱ ሁሉ ተገረዘል ማለት ያገሩ ሰውሉ ልጆቹ ዝም አሉ። የመጀመሪያ ቀን ቢላ ሲሞርዱ አደሩ። ሁለተኛው ቀን ላይ ገጀራውን፣ ጦሩን ሲሞርዱ አደሩ። ሶስተኛ ቀን ላይ እናትዬ ታውቃለህ፣ እዛን ጊዜ ተገርዘ መርፌ የለም፣ ወዲያውም ያደርቅ ነገር የለም፣ ቆይቶ ነው የሚደርቀው ባክቴሪያው ምኑ እንደሆነ ገና ሳብጦት ንፍፊቱ እግሩ ሁሉ መራመድ አቅቶት ገብቷል። ሰውነቱ ሁሉ መነቃነቅ ሲያቅተው ስቃይው እያለ እስኪደርቅ ስቃይ ነው። ልክ ሶስተኛ ቀን ምናምን ሲደርስ ሰዎቹ ሰውነታቸው ቁስሉ የማያራምዳቸው ሆነ ማለት ሲባል ረባከ ሁሉ ሜዳ ቁቶታል። አጣም ያ እግሩን ከፍቶ ቆሞልሃል። እንደዚህ እያለ ነው እና ያዝ ፍጥረ ያዝ የተሳለ ገጀራ፣ የተሳለ ሰይፍ ሁለቱ ልጆች ሴኬምን የአገሩን ሰው እዛ አካባቢ የተገኘውን ወጣት፣ ማን ሮጦ ያምልጥ፣ ማን ሰይፋን አንስቶ ይዋጋ፣ በቃ እያየ እያየ በቆሙ ወይኔ ወይኔ ሞትኩ እያለ ይሞትላት እየሄዱ እየ ሄዱ እየ ሄዱ መግደል ጀሞር። ሮጠህ አታመልጥ፣ እግር አይሮጥ አትዋጋ፣ ነገ እንዴት አድርገህ ንፍፊት በንፍፊት ሆነው እግሩ ጨረሷቸው። ለቅሶ ለቅሶ። ያመለጠው ምን ያህል እንግዲህ ጥቂት ሊኖር ይችላል። ብዙ ሰው አለቀ። አባትየው ሰማ። እሱና አስራ ሁለት ልጆቹ ብቻ ናቸው ያሉት። አገሩ ትልቅ ከተማ ነው። የአካባቢውን የቀበሌውን ሰው ብዙ ሰው ገለዋል። ይሄ ሁሉ ነዋሪ ያገሩ ነዋሪ ሁሉ መጥቶ ቤተሰቤን ዘርማን ዘረን ይፈጃል አለ ምን ሆናችኋል አለ ተናደደ ተበሳጨ አዘነ ምንድነው ልታስፈጁኝ ነው ወይ ብሎ አለ በሌሊት ተነስቶ ልጆቹን ይዞ ጠፋ ካገር ለቀቀ ከዛ ያቺ ድንጋጤ ያዕቆብ አረሳት ያደረጉት ጥፋት በነገራችን ላይ አደገኛ ነው። የሴቲቱ ዘር የሚመጣበትን ይህን 12 ነገድ ያለውን ቤተሰብ በአገር ውስጥ ማስበላት ነው። እንደ አንዳንድ ጊዜ ሰይፋቸውን ሰይጣን ነው የተጠቀመበት።